ሰላም ውድ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬ ይዤላችሁ የመጣሁት ምድርን ሊመታ ይችላል የሰው ልጅንም ወይም መሬት ላይ ያለን ሕይወት በሙሉ ሊያጠፋ ይችላል ተብሎ ወደፊት መሬትን የሚያሰጉ አካላት፣ ሰማያዊ አካላት መካከል አንደኛው የሆነውን አስትሮይድ ምንድን ነው መሬትንስ ሊመታ ወይም ደግሞ ወደ መሬት እየመጡ ያሉ አስትሮይዶች የሚለውን ነገር በማውራት ከናንተ ጋር ቆያለሁ። ሰብስክራይብ እንዲሁም ላይክ በማድረግ አብራችሁን ቆዩ። የሰው ልጅ የሚኖርባትን አለም ምን ያክል ያውቃት ይሆን ከሚኖርባት መሬት ውጭ ያሉትን ዓለማችንስ ምን ያክል ያውቅ ይሆን ሰማይ ጥበብ ነው ይላሉ አንዳንዶቹ ጥበበኞችም አይናቸውን ወደ ሰማይ ነው ሰማይ ሰላም ነው ብዙ ሰዎች ምሽታቸውን በጨረቃና በከዋክብ ታጅበው ሰላማቸውን ያውጃሉ ማይ ፍቅር ያጠበብ ያደረባቸው ሰዎችም ከጥንት ጀምሮ ድርሻቸውን በመወጣት ስነ ፈለክን ከዚህ አድርሰውታል ዛሬ ደግሞ ቴክኖሎጂ ብዙ ተራቆ ርቆ መጥቆ በዚህ ቀን ይሄ ይፈጠራል፣ በዚህ ቀን ፀሐይ ደም ትለብሳለች፣ በዚህ ቀን ደግሞ ጨረቃ ደም ትሆናለች እያለ መናገር ከቆየ ሰነባብታል። በዚህ እንዲህ ይሆናል ብሎ አይንን ሞልቶ ለመናገር አስችሏል። ለዚህም ያየነው የደም ጨረቃ እንዲሁም ደግሞ በሀገራችን ከአመታት በፊት ጨድል ያየናት ፀሐይ ምስክር ናቸው። በየጊዜው ለእኛዋ ለሰው ልጆች ብቸኛ መኖሪያ ለሆነችው ፕላኔት መሬት የተለያዩ ስጋት የሚደቅኑ ተፈጥሮአዊ ክስተቶችን በየጊዜው ብቅ ይላሉ። ከእነዚህም አንደኛው ወደ መሬት የሚመጡ አስትሮይድ በመባል የሚጠሩ አለታማ አካላት ናቸው። ሰማይ አይተው ከሚደሰቱበትን በተጨማሪ ባወቁት ቁጥር እንዲሁ ለምድር ስጋት የሚሆኑ ነገሮች አይጠፉም። አስትሮይዶች በአብዛኛው በፕላኔት ማርስ እና ጁፒተር መካከል የሚገኙ ሲሆን ይህ የሚገኙበት ስፍራም የአስትሮይድ ቀበቶ እየተባለ ይጠራል፣ ወይም በእንግሊዝኛው አስትሮይድ ቤልት ይባላል። ከጥቃቅን እስከ ትላልቅ ዓለታማና ድንጋያማ አስትሮይዶችን የያዘው ይህ አስትሮይድ ቀበቶ የብዙ ሚሊዮኖች አስትሮይድ መገኛም ነው። በቅርቡ ወደዚህ መሬት የሚመጣው አስትሮይድ አፖፊስ ይባላል። ይህ አስትሮይድ ግን ከነዚህ አስትሮይዶች በተለየ የመሬት ቅርብ ከሚባሉ አስትሮይዶች ወይም ኒርርዝ አስትሮይድስ ተብለው በሚጠሩት መካከል የሚገኝ ሲሆን ስሙም አፖፊስ ተብሎ ይጠራል። በአስትሮይድ ቀበቶ ውስጥ ስለሚገኙት አስትሮይዶች ጥቅት ለማለት ያክል በቀበቶው ከሚገኙ ትልቁ አስትሮይድ ሴርስ ተብሎ ይጠራል። ይህም ከድዋርፍ ፕላኔቶች መካከል ወይም ድንክ ፕላኔት ተብለው ከሚጠሩት መካከል ይመደባል። በአማካኝም 950 ኪሎ ሜትር ያክል ዲያሜትር ያለው ወይም የጨረቃን አንድ አራተኛ ዲያሜትር ያለው ነው። ይኸው አፖፊስ የተባለ መሬትን ሊመታ ይችላል ተብሎ የሚያሰጋው አስትሮይድ በ2004 ከተገኘ በኋላ በ2029 በ2036 ወይም ደግሞ በ2068 መሬትን ሊመታ ይችላል የሚል ስጋቶች ነበሩ። ነገር ግን መሬትን ለመቶ ዓመታት ያክል ለመምታት እንደማይችል መረጃዎች ተረጋግጠዋል። አፖፊስ በአማካኝ 340 ሜትር ዲያሜትር ያለው ሲሆን በረጅሙ ጎኑ 450 ሜትር ገደማ ሊረዝም እንደሚችልም ይገመታል። ናሳ ይህንን አስትሮይድ ለማጥናት ኦስሪስ አፖፊስ ኤክስፕሎረር የተባለች መንኮራኩርም አምጥቋል። የአስትሮይድ የሚገኘው በአስትሮይድ ቀበቶች ሳይሆን ከዘመዶቹ ተነጥሎ ሌሎችን ዘመዶቹን የመሬት ቅርብ የሆኑ አስትሮይዶችን ተወዳጅቶ በፕላኔት ቬኑስና መሬት መካከል ፀሐይን ይዞራል። ፀሐይን ለመዞርም ከአንድ ዓመት በታች የሆነ ጊዜ ማለትም 324 ቀናትን ይፈጁበታል። ይኸው ለመሬት ቅርብ የሆነ አስትሮይድ በየ7 ነጥብ 5 ዓመት ገደማ ወደ መሬት ይቀርባል። ለአውሮፓውያን አቆጣጠር ሚያዚያ 13 2029 ዓ ም ደግሞ ወደ መሬት በጣም የሚጠጋበት ጊዜም ነው። አስትሮይዱ በቀላሉ በአይን መታየት ይችላል። ከመሬትም 320 ኪሎ ሜትር ርቀት ላይም እንደሚያልፍ መረጃዎቹ ይጠቁማሉ። ይህን ከብዙ ዓመታት በኋላ ብቻ የሚከሰት ክስተት ለመከታተልም ካሁኑ ዓለም ሽር ጉድ እያለች ነው። አፖፊስ ከመቶ ዓመታት በኋላ ያለው መረጃ የተረጋገጠ ባይሆንም መቶ ዓመታት ያክል ግን ለመሬት ስጋት እንደማይሆን ተደርሶበታል። አፖፊስ እና ዘመዶቹ ወይም ለመሬት ቅርብ የሆኑ አስትሮይዶቹ መሬትና ሌሎች ፕላኔቶች በተፈጠሩበት ሰዓት በግራቪቲ አማካኝነት ተሰብስበው አንድ ላይ ሳይሆኑ የቀሩና ተበታትነው ከቀሩት አካላት የተሰሩ እንደሆኑ ይገመታል። አብዛኛውም ድንጋያማ ናቸው። ምናልባትም ለመሬት ስጋት ከሆኑት መካከል እነዚሁ አካላት ይጠቀሳሉ። ነገር ግን ፈጣሪ መሬትን ሲፈጥር በአከናንባት የአየር ንብረት አማካኝነት ከእነዚሁ አካላት ተፈናጥረው የሚመጡ ስብርባሪዎቹ በከባቢ አየር ምክንያት ተቃጥለው መሬትን ሳይመቱ ወይም ህይወትን ሳያስተጓጉሉ ይኖራሉ። ጨረቃን የተመለከትን እንደሆነ በየጊዜው ብዙ ጊዜ በአስትሮይዶች ኢምፓክት የተመታች እንደሆነ አጥኚዎች ይናገራሉ። ይህም የጨረቃ ምንም አይነት ከባቢ አየር አለመኖሩ እንደሆነ ይነገራል። አፖፊስ በሚዞርበት ሰዓትም ወደ መሬት በተጠጋ ቁጥር ምህዋሩን የመሬት ግራቪቲ ተጽዕኖ እንደሚያሳድርበትም ጭምር ይነገራል። በመጨረሻም ወደፊትስ ለሰው ህይወት እንዲሁም ለሌሎች ህይወት ላላቸው አካላት ብቸኛ መኖሪያ የሆነችው ፕላኔታችን መሬት በነዚህ በባዕድ ፍጡር አካላት ወይም ደግሞ በሰማያዊ አካላት ተመታ ትጠፋ ይሆን የሚያውቀው ወደፊት ፈጣሪ ነው። በፊት በነበረው ታሪክም ዳይኖሰር ከመሬት ላይ ጠፍቶ ጠፍቷል ተብሎ ከሚታሰብበት ምክንያት አንዱ የሚጠቀሰው የዚህ የአስትሮይድ ኢምፓክት እንደሆነ ይገመታል። መሬት የህይወት የመጀመሪያዋ የመጨረሻውም መኖሪያ ናት። ነገር ግን አሁን ላይ ሌሎችን ለመሬት ተመሳሳይ የሆኑ አካላትን ኤክሶ ፕላኔቶችን ወይም ደግሞ ሌሎችን በመሬ በዛተ ፀሐይ የሚሽከረከሩ ፕላኔቶችን ለሰው ልጆች መኖሪያ ምቹ የሆኑ ዘንድ የሰው ልጅ ሁሌም እንደተታተረ ይገኛል። በውኑ ለሰው ልጅ መኖሪያ መሆን የሚችል ሌላ ኤክሶ ፕላኔት ወይም ደግሞ ከመሬት ውጭ ከስርዓተ ፀሐይ ውጭ ያለ ፕላኔት ይገኝ ይሆን? እሱ ጥያቄ ነው። ቢገኝስ የሰው ልጅ በምን ተጓጉዞ ወደዛ ሊሄድ ይችላል የሚለውም ሌላ ጥያቄ ነው። ቀጣይ ደግሞ ጨረቃን ሊመታ ይችላል ተብሎ ስጋት ስለደቀ ነው ሌላው አስትሮይድ፣ እንዲሁም ደግሞ እነዚህን አፖፊስና ሌሎችን ስጋት ይሆናሉ ተብሎ የሚጠረጠሩ እነዚህን አካላትን እንዴት አድርገን በስልካችን መከታተል እንደምንችል እንዲሁም ሌሎች ሌሎችን መረጃዎችን የሚችላቸው እመጣለሁ። ሰብስክራይብ ማድረግ እንዳይረሳ። ሰላም ሆኑልኝ።